አሰላሙ አሌይኩም ኦሮመቱላይ ወበረካቱ። ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላይ። እናንተ እንዴት ናችሁ? የዛሬ ቪዲዮችን የሚሆነው ብሎኬት ቤት ስሩ ጭቃ ቤት አትስሩ ብዬ በለቀኩት ቪዲዮ ላይ የብሎኬት ቤትና ጭቃ ቤትን ዋጋ ድርድር በለቀኩት ቪዲዮ ላይ አብዛኛቻችሁ ብዙ ሰዎች እየደወላችሁ የምጠይቁኝ አላችሁ በጣም ከባድ መስሎን ነበር ብሎኬት ቤት በጣም ውጭን አንችለው ምናምን እያላችሁ የምጠይቁኝ ወንድሞች አላችሁ ከባድ የመሰላችሁ እንዲሁም ደግሞ ከባድ ነው ብሎ ቤተሰብ የሚነግረን ለምንድን ነው የተሻለ ስራ እንድንሰራ አልፈለጉ ነው ምናምን የሚለውን ምላሽ እምሰጣችሁ ይሆናል ማለት ነው። እውነቱ ቤት ከባድ ቤት ስራ ከባድ መስሎ ነው ወይ እንደዚህ፣ በዙሪያችን ያለው ሰው እንደዚህ ከባድ ነው ብሎ የሚነግረን የሚለውን ቪዲዮ ማብራራላችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻቸው። አንድ ብሎኬ ቤት ትሰራላችሁ ብዬ ባስብ ብሎኬ ቤት ትገነባላችሁ። አንድ ስደት ላይ ያላችሁት ወንድሞች ብሎኬ ቤት ትገነባላችሁ ብለን ብናስብ

ምን የተገዛ ቆርቆሮ ቢስመረው ቤቱ ወሰደው ነው በቃ ያለቀው፣ ያለቀ ነው በቃ ያ ብር ግን የባከ ነው። በዚህ ወጥቷል ሺህ ቤቱ እንድናስብ አድርጎናል ማለት ነው። እና ስለዚህ ቤት ለመስራት ከባድ መስሎ የታያችሁ እነዚህ እነዚህ ችግሮች ስላሉ ነው እንጂ ቤት መስራት እውነት እንደምናስበው ከባድ ሆኖ እውነት እንደምናስበው እንደዚህ ያክል ብር ወስዶ አይደለም ማለት ነው። ስለዚህ ከጭቃ ቤት ብሎኬ በጣም የተሻለ ነው። ጭቃ ቤትም አሁን በጣም ብዙ ወጪ አስወጣል። እርግጥ ወጪ አለበት እናውቃለን፣ ብዙ ወጪ አስወጣል። ነገር ግን ወጩ ይሁን እንጂ ወጪ አውጥተን የተሻለ ነገር ከያዝን ምንም አይደለም፣ ችግር የለም። ገባቸው? ጥሩ ነገር ይዘናል፣ ሀሪፍ ነገር ይዘናል ማለት ነው። ወጪውንም አውጥተን ጥሩ ነገር ሳንሰራ ብሩን ወጣው ነገር ያለ ሰው ሳይጠቀምበት ምንም ሳያደርግበት ምን ይሆናል? ብራችንም ይወርቃል። እኛ እዛ ስደት ላይ ስንለፋስ ንቤትም በቃ ብዙ ጊዜያችንን አባክነን አገር ላይ ገብተን ብዙ ነገር መስራት ያለብን ማለት ነው። እና ከዚህ አንጻር የተነሳ የብዙ ሰው ሕይወት ሊቀየርና ሊሻሻል አልቻለም ማለት ነው። ወላሂ በጣም ይገርመኛል። በተለይ ደግሞ ላይ አሁን ባለፈ ባለባቸው ቤቶች አካባቢ ቤት ተሰጥቶ ይወርቃል፣ ምናም ቤት የሚገርማችሁ ማለት ነው። ይሄ ቤት አሁን እንግዲህ ምንም ታያገል ታይወርቅ፣ እንግዲህ አንድ ታች ደግሞ ማለፍታ ይሄን አልሰርታ ሳትመጣ ቤቱ ይወርቃል፣ የለፈች ያወጣችሁ ብር እና ይሄን እንግዲህ አስቡት። ያ ቤት መጣ፣ ደግሞ እንደገና ቤት ወጣ፣ እንደገና ደግሞ መጣ፣ ደግሞ እንደገና ስደት ምናምን። ለምን ይህን ዓመት እዚያ ሄዳ ሰባት አራት ዓመት የቆየችበትን ብር በቃ እነሱ ተተቀየሩበት፣ ተቀየሩበት። በቃ እሺ፣ ችግር የለም ይሄ ሌላ ደግሞ የሰራችውን አራት ዓመት ደግሞ የራሷን ነገር ምናምን ተሰርቶ ጥሩ ነገር ከሆነ አሪፍ ነገር ነው። ይሄ እኮ በጣም አሪፍ ነገር ነው። እንደዚህ ከመሆን ያተላከውን ብር አንድ ሆነ ምን ብር ያንን ወስዶ ቤተሰብ ራሱን ቀይሮበት ከዛ ደግሞ የሚላከው ቦታው አለ ደግሞ እዛ ቦታው ላይ ደግሞ መስራት ይሻላል። ነገር ግን ሀያ ሺህ ምናምን ሲባል ሀያ ሲገባ እንደው ኑሮ ከባድ ነው። ኢትዮጵያ ኑሮ ወተወደደ ምን እንደት ኮና ምናም ያ ምን ያደርጋል መወደድ ኑሮ መወደዱ አይቀርም ይወደዳል ነገ ምናምን ከነገ ወዲያም ይወደዳል ካልሰራን ይወደዳል ስራ ካልሰራን ሰነፍ ከሆነን ስራ ካልሰራን ኑሮ እየተወደደ ይሄዳል በቃ የምናገኘውን ገቢ በዛ ልክ ስለሚጨምር ኑሮ ይወደዳል ያንን የስርዓት ጥነታችን ስላለ ትውልዱ ቁጭ ብሎ መለወጥ ቁጭ ብሎ መክበር ስለሚፈልግ በዛ መንገድ ስለምንጓዝ ያንን ነገር ጫና ጫና ጫና እያበዛብን እኛ ስደት ላይ ያለን ወንድሞች እንድንቀየር እንድንለወጥ አላደረገንም። እነዚህ እነዚህ ጫናዎች ማለት ነው። እንግዲህ እነዚህን ጫናዎች እንዴት እናስተካክላለን ብላችሁ ካላችሁ የምትሰሩትን ስራ በስነስርዓት አሁን ሶሻል ሚዲያ ጥሩ ትምህርት እየሰጣችሁ ነው፣ ሀሪፍ መረጃ እየሰጣችሁ ነው፣ ስለ ቤት አሰራር፣ ስለ ቤት ግንባታ እንዲሁም ደግሞ ስለ ሌሎች ምን መስራት አለብን ምናምን ወደሚሉት ነገር ደግሞ ያንን ነገር እየሰጣችሁ ነው። ያንን ነገር ስታደርጉ መስራት ያለበት ሰው እዛው ራሱ በቃ በቃ መሰጠት ካለ በ100 ሺህ ብር መሰጠት ካለ በ100 ሺህ ብር በቃ ነው። የለም አድርግ በቃ በቃ መናገር ያለባችሁን ኮርታ ያም ሰው ሰርቶ ሰርቼ ነው ማገኘው ብሎ ነገር ያለ

ለህንጣ መሳሪያ ቆርቆሮ ገዝቶ ቢስማር ገዝቶ ለማንጣት እንደ ሁለታ ምናም ያን ስላደረጋር ስልክ ከሚገዛል ያን ስላደረጋር ሌላ ብር የሚሰጠው ምናም ይሄን ለፍቶ ምን ለፍተን የምናመጣው እኛ እንደዚህ የሚሰጠን አጥተን አይደለም። ይሄን ብር የምናጠገኘው ግን ይችን ስላደረገ ብቻ ነው የሚያገኘው አይደለም። ነገር ግን ያንን አያስብም። ስለዚህ ማድረግ ያለባችሁ ምንድነው፣ አንድ ወኪል ስትይዙ በቃ እኔ ይሄን ይሄን እናደርጋለሁኝ በቃ ይሄን እናድርግልኝ በቃ ይሄን ይሄን ከበር አድርጋለሁ። ይሄንን ይሄ ቆርቆሮ ይገዛል፣ ይሄ ቢስማር ይገዛል፣ ይሄ ብሎኬት ይገዛል፣ ይሄ እንጭን ይገዛል። በዚህ በዚህ አድርጉ እንትን ይበል፣ ካነሰ ጨምራለሁ። ይሄን አድርገህ ስራ እስከ ድረስ ያሰዳል። ቀጣይ ደግሞ ይሄን ብር አድርጋለሁ፣ ይሄን ማድረግ አለብህ ምናም እቅጭ ያለ ነገር ትነጋገራላችሁ። ያንን ሲሆን ምንድነው እዚህ ያለው ሰውዬ ያንን አይነት ኃላፊነት ስለተሰጠው ግዴታ ይወጣታል። አልገባችሁ አይደል? እናንተም ደግሞ ደረታችሁና ፋርጋችሁ እንዲታዙ ያደርጋችኋል ማለት ነው ያ

በወንድም ሲሆን በእህት ሲሆን በሌላ መንገድ ምናምን ሲሆን ማን እንትናገራላችሁ እሱ ነበር እንደዚ ያደረገው። ምናቃል ምን እንደሆነ ይሄንኛው ምን ያደረጋል? ይሄ ምናምን አልጠቀመ። ምን ያደረጋል? ወይ ለዚህኛው አልጠቀመ፣ ወይ ለዚህኛው አልጠቀመ፣ ወይ ለቤተሰብ አልጠቀመ፣ ወይ ለእናንተ አልጠቀመ። ከሁሉ ውጭ ሆኖ ከባክኖ ከሚቀር እንደዚ አድርጎ ያንን የራሱን ነገር አሻሽሎ ሰርቶ ሰርች ያገኘው ብሎ ስሙ እንኳን በራሱ ኮንፊደንስ ይኖረዋል ማለት ነው። ለምንድነው እንደውም ብዙ ሰዎችን ስንፈት እያስተማ ካላችሁ ይመስለኛል፣ አንዳንድ የሳስበው ማለት ነው ስንፈት። ምክንያቱም ይህንን ነገር ሰርታ አድርግ ካላችሁ ሰርቶ እንዲያገኙ ያስበው አልገባችሁ። ነገ ደግሞ ሌላ ትእዛዝ ብታዙት ያንን ነገር ማግኘት እንደሚችል ያ ቃል ማለት ነው ያሰው ያንን ስለሚያት እንደዚህ አይነት ነገሮችን በትኩረት ለመስራት ይጓጓል ያስባል ማለት ነው። ያ ማለት አማናውን ወይም ደግሞ ስራውን በኃላፊነት እንዲወጣ ያደርገዋል ማለት ነው። እንደዚህ እያደረጋችሁ ብትሰሩ በጣም አሪፍና የተሻለ ነው ብዬ አስባለሁ ማለት ነው። ሲቀጥል ደግሞ ቤት ለመስራት በተለይ በብሎኬት ቤት ላይ ምናም ብዙ ምደውሉልኝት ወንድሞች አላችሁ። እንዴት ነው የተናገርከው ነገር እንደምናስበው ቀላል ነው ወይ? እንደምትናገረው ቀላልስ ነው ወይ ምናም ብላችሁ የምትሉኝም አላቸው ማለት ነው። ኢንሻ አላህ እንደምናገረው ቀላል መሆኑን እየሰራው ደግሞ በተግባር አሳያቸዋለሁ ማለት ነው። እስከዚህ ቀላል አድርጌ የምነግራቸው ምንድነው፣ እነዚህ ችግሮች ስለምናቅ ነው። በቃ ከብዙ አይነት ሰው ጋር ስለምንሰራ ብዙ አይነት ችግር ስላለ ያንን ስለምናቅ ነው ማለት ነው። ያ ማለት ምንድን ነው? አምስት መቶ ሺህ ብር አርማታ ቢያወጣልን አምስት መቶ ሺህ ብር ብሎኬ ቢደረድርልን አንድ ሚሊዮን ብር ያወጣ ማር ለአምስት ክላስ ቤት ከዛም በኋላ እንግዲህ ፓራፊክ ነው ያለብን። ፓራፊክ ሶስት መቶ ሺህን ፈጀብን፣ አራት መቶ ብር ፈጀብን፣ አንድ ነጥብ አራት ፈጀ ማለት ነው። ከዛም በኋላ ምንድን ነው ያለብን አዳማ ቆርቆሮ ማለት ነው 300 ሺህ እስከ 400 ሺህ ምናምን አካባቢ ነው ቢፋይ ትልቅ ቤት ከተባለ ይሄንን አለበሰን ከዛ በኋላ ምንድነው ያለብን ፊኒሺንግ ስራ ነው ያለብን ይሄንን አድርገን እዚህ ድረስ እናወጣለን ነገር ግን ይሄንን ብሎኬት ቤት እንዳንሰራ ከባድ ያደረገብን ጫና ምንድነው ቤተሰብ እዚህ ጋር ብሩን እንደዚህ ሲሰራ ሲሰራ ወደዛ ወደዚህ ነገር ምናምን የእንትን እያለ እያደረገው ሳንቲሙ እየጠፋ እየጠፋ 3 ሚሊዮን 4 ሚሊዮን እንዲሁም ደግሞ ከዛ በላይ ነው እያለ ወጥም ስላከበደብን ያንን ነገር እያደረግን ወደዚህ ስራ እንዳንገባ አደረገን ማለት ነው። ስለዚህ ጭቃ ቤት ደግሞ ቀላል መስሎ ይታየን። ምንድነው ቆርቆሮና ቢስማሯን ብቻ ስለሚያስብ የኛ ሰው አሁን ሲሰራ ስለማያቅ ስለ ጂፕሰም ስራ ስለማያቅ ስለ ግርፉ መገረፍ ያለበት ስለማያቅ አርማታ ተደግድቆ ምናምን እንደዚህ መደረጉን ብረትና ጠጠር ምናምን ስለማስፈለጉ ስለማ ምርጉ ምናምን የነዛ ነዛ ነመቃን ነከፈፍ ምናምን ሌሎችን ወጮችን ስለማያስባቸው ከዛ ቆርቆሮና እንትን ጠርቡ ብቻ ቀላል መስሎ ስለታየው በዛ መንገድ ቆርቆሮና ጠርቡ ቀላል ነው ብሎ እንዲገባ ወደ ስራው እንድትገቡ አድርጓችኋል ማለት ነው። ወደዛ ከገባችሁም በኋላ ደግሞ በተለያየ መንገድ ስራው እየነቀፈ ወይም ስራው ተጓቶ እንዲቀርና እያደረገ በቃ ቀስ ብሎ ሁሌ በቃ ስለ ዛ ቤት እንዲታስቡ አይምሯቸው እዛ ቤት ላይ ብቻ እንዲሆን ጫና እንዲያርፍ አድርጎ እናንተን ትልቅ ፈተና አድርጎባችኋል ማለት ነው። ያን እውነት እንደምናሰበው ደግሞ ብሎኬት ቤት ለመስራት በጣም ከባድ ሆኖ ብን አይደለም ማለት ነው እና፣ ሁላችሁም እህት ወንድሞች ብትጠቀሙት ይህንን አይነት አሰራር ብትሰሩ በጣም አሪፍ ነው፣ በጣም የተሻለ ደረጃ ላይ ትደርሳላችሁ ብሌ ስለማስብ ነው ይህን ቪዲዮ ይዤላቸው የቀረብኩት ማለት ነው። በቀጣይ ቪዲዮ ደግሞ ምን ማድረግ እንዳለብን ብራችን ስደት ላይ እያለን እኛ ብራችን እንዴት ይስራ በሚለው ላይ ሌላ ማብራሪያ መሰጣችሁ ይሆናል ማለት ነው። ቤታችሁን ማስገንባት ለምትፈልጉት ወንድሞች በየትኛውም አካባቢ ላይ ይሁን ደውሉልን። እኛ አማናውን ወደን ጥቅቅ አድርገን ሰርተን እናስረክባችኋለን። የትኛውም አካባቢ ላይ ቢሆን እኛ እናቀውም እሱን ሳናውቀው መጥቶ አበራጅቶ ብሄድ የሚሉ ሰዎች ካሉ፣ አሁን ለሚ አካባቢ ላይ በመካነ ሰላም መስመር በጣም ሰፊ የሰራናቸው ስራዎች ስላሉ ብዙ የሚያውቁን ሰዎች ስላሉ እዛው አገናኝተን እንሰራላችኋለን። ቆቦ መስመርም ላይ እንደዚህ በጣም ብዙ የሰራናቸው ስራዎች አሉ። በዛ መስመርም ላይ በግንባታ ዙሪያ የሰራናቸው ስራዎች በአካል እናሳያቸዋለን። የእኛ ሰው ካላየ አያምንም። እናጋጠም ይመሰላችሁ ለሚከተማ ከተማ ላይ አንደኛው ደወለልኝና ስራ ሊጀመር እንዴት እናንተ መስራታችሁና መስራታችሁ እንዴት አውቃለሁ ምናም ብሎ ነበር። ግን እንትን ያለው ሂደህ እዚያ አካባቢ ላይ ምናም ስራ ስንለው ገበያው አካባቢ ላይ ወላሂ ለካ ልጅቱ አይታለች ነው ያለው። ስራችንን ሲያይ ለምን የሚያኮራ ስራ ስለሰራን፣ ብቻ የሚያስደስት ስራ ስለሰራን፣ እዚህ ኪዶ ሲያይ ይሄን እኛው ሰው ምን ሆነ እሱ አይታየችን በላይ እሱ ተደሰተ ማለት ነው። ነገ ላይ ደግሞ ግንባታማ አሁን ለምሳሌ እሱ ኧረ ምን ብሎ ነው እንደዚህ ምናምን ነገር ላይ ሰራ ነገር ሊሸውዳ ነው ሊያታላ ነው ብሎ የመጣ ሰው ደግሞ እዚህ ጋር መጥቶ ሲያይ ደግሞ ለካ እውነትም አይቷል ምናምን ብሎ ያለው ከዚህ ጋር ያለውን እውነት ይረዳል ማለት ነው። ያና የምናደርገው ምንድነው በማሳየት በመስራት ጠንክሮ በመቆም ስለሆነ የምናሳየው የምናስተምረው የተሻለ ደረጃ የምንደርሰው በዛ አይነት ነገር ስለሆነ እርግጥ የተሻለ አላማችን ላይ ልንደርስንል። ብዙ ሰው ይጠላናል። ብዙ ሰው ደግሞ ገብጋባ ይለናል። ብዙ ሰው ደግሞ እንደዚህ አደርግልን ምናምን ብሎ ይለናል። አለ አይበለን፣ ችግር የለው። እኛ ይህንን ነገር ስታደርጉ ወይ ሌላ ቤተሰብ እንትን ሊላችሁ ይችላል፣ እንደዚህ ምናምን፣ ይሄ ነው ምናምን። ብዙ ጥላቻ ሊኖር ይችላል። ለዛ ጥላቻ ቦታ አትስጡ። እናንተ ኑሯችሁ፣ እናንተ ስኬታማ ከሆናችሁ፣ ሳንቲሙ ከተቀመጠ፣ እናንተ ያናንተ ሳንቲሙ ቁም ነገር ላይ ከሆነ በዙሪያችሁ ላለ ሰው አይርቅም። ወላለ ባል፣ ወላለ ሚስት፣ ወላለ ወንድም ለምናምን አይርቅም፣ ታደርጉላችሁ። ምክንያቱም ተሸገረን እንኳን አይደለም እንኳን ቤተሰብ አይደለም እንደዚህ እየቀየርን እኛ ኢትዮጵያ ሰው የመረዳዳ ችግር የለብንም። እናናን ተዛዝናለን፣ ካለን ማድረግ ደስ ይለናል፣ ተለለን ደግሞ ወይ አላህ ይርዳው ምናምን ብለን ነው የምንሄደው። በዛ መንገድ ሰው የሚረዳው ሲኖረው ነው። ሰው የሚረዳው ቁም ነገር ላይ ሲኖር ለብቻ ነው። ያ አለበለዚያ ምንም ማድረግ አንችልም። ገባችሁ? እና እንደዛ ስለሆነ የእንደዚህ አይነት ጆሮዎች ሊበዛባችሁ ይችላል። እንደዚህ አይነት ጆሮዎችን መስማት የለባችሁ ማለት ነው። ይህንን ቪዲዮ እርግጠኛ ነኝ እንደምትማሩበት ተስፋ አድርጋለሁ። ሌሎችም ድረስ ሼር አድርጉ። እንዳይበዛባችሁ ቪዲዮ እንዳይረዝምባቸው በዚሁ እቋጫለሁ። በሌላ ቪዲዮ ደግሞ ይሻላ ተደራድለን ብዙ ምክሮችን የምንሰጣችሁ ይሆናል። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ላይ ሀሳብ አስተያየታችሁ ብርታት ይሆነኛል። እንዲሁም ደግሞ ሌሎችም ምሰራላቸ የተመረኩባቸው ቪዲዮ ካለ በኮሜንት አስቀምጡ። ሊምታላላችሁ ይሆናል። የማቀውን የተረዳውትን እናንተ እንድትማሩበት የማደርግበት ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረመቱላሂ ወበረካቱ